አብሮ ስጥልን እንደናለ አለውኝ። ሰላም ብያለው። እንኳን ሰላም ሆንክልን። ከሀገር ቤት ነው? አዎ፣ አንተ ብቻ ኑርልን። አዎ፣ ከሀገር ቤት ነው፣ ከሀገር ቤት ነው። የአንቺ ፎቶ ናት? ይቺ ነች። እኔ የምልሽ አሁን ሴቶች በዚህ ደረጃ ፎቶ የምትነሱ ለምንድን ነው? እኔ በአጋጣሚ የሆነ የራስ ሽናት ግንች መቀመጫ የራሴ ነች። አዲስ አበባ ላይ የተወለድሽው? አዲስ አበባ የት ሰፈር ነው? ወደ ቃሊቴ አካባቢ ቃሊቲ፣ ቃሊቲ ይሄ ወደ እስር ቤቱ ነው ወይስ ወደ ማሰልጠኛው ነው? ከእስር ቤቱ አለፍ ብሎ። ቃሊቲ አሪፍ ሰፈር እኮ ነው። ቃሊቲ በጣም ቆንጆ ሰፈር ነው። ትወደዋለህ? አዎ፣ በጣም በጣም ወደዋለው። ዘመዶችም አሉኝ፣ ወደዚያ ወደ መኪና ማሰልጠኛ አካባቢ ዘመዶች አሉኝ። ይሄ ወርቁ ሰፈር የሚባል ሰፈር ብዙ ገኞች አሉ። ወርቁም ባለ ኦሮሞ የሆነ አማራ ጠቅላላ አይተሽዋል። ቸርችሮ ቸርችሮ አገሩ ሁሉ የሸጠው ሰው ነው ነው አረቄ ቤት ነው እንዳለ ሲጨፍሩ ነው የሚያመሽው። አሁን አይገኝም አይገኝም፣ ተሰርቶበት ነበር ኮንዶሚኒየም። ገብርኤል ፊት ለፊት ገብርኤል ቤተክርስቲያን ፊት ለፊት ምን ገብርኤል ደግሞ ተሰራ። ምን ያህል አማራ በቃ ቤተክርስቲያን ነው የሚገነባ። እንዲህ አይነት ህዝብ ነው እንጂ ግን ገብርኤል ቤተክርስቲያን ነው የሚሰራው። አማራ አማራ እኮ የፈጠረውን እግዚአብሔር በጉቦ አታሉም ገነት ለመግባት የሚያስብ ህዝብ እኮ አይገባም እኮ አንድ አማራ። እኔ ብቻ ነኝ የምገባ። የሚገርምሽ አሁን ገነት ለእኔ ብቻ ነው ቁርሱ የተዘጋጀ። አንድ አማራ አይገባም። ማትያስ አይገባም። ጳውሎስ አልገባም። ጳውሎስ እንዳልገባ ነገውኝ አሁን መላእክት። ትናንትና ማታ አልገባም አሉ። እንዲሁም የመለስ ዜናዊ ጥቁር ውስኪ ምንድን ነው የምትለው? ብላክ ሌብል ቀጅ ነው ብለኝ፣ በጣም ገረመኝ። ጳውሎስን አይገርምሽም? ግን እዳሁን ገሰሰ ደግሞ አሉ የስራ ፍል ቀይሮ ሰምተሻል? አልሰማሁም የገረመኝ እኔ ጥላውን ገሰሰ፣ ይሄ ስራ ፊልድ መቀየሩ ስጋ አቆራጭ ነው እልሻለሁ። እዚያ ተመልከች፣ እንዛ ስጋ ይቆርጣል አሉ። አየሽ፣ ተመልከች። ወይ ሞጣ ግን እውነት ስለ ቤተክርስቲያን የምትናገረው አረመሽም፣ ግን ሰላም የጥላውን ገሰሰ እንትን የስራ ፊልድ መቀየር እሱማ ዘፋኝ እንትን ነው። እኔ አሁን ሲሄድ ምን እንደሆነ አሁን አሁን እኔ እየገመጥኩ ነው። እዚያ ሲሄድ የጠቅላላ የተኮናኞች ሁሉ እንትን ምንድን ነው? የዚህ የጸዳቂዎች ፖፕ መሆን አይቀርም። የጸዳቂ ጳጳስ ነው መሆነ። የሚገርም እውነተኛ ሰው የለመናለው ምንተና ጥላውን ገሰሰ ሲያናግረው አሉ ድሮ ተብለነው ምናምን አ እኛም ስራ ፊልድ ቀይረናል። እነማን መሰለሽ አሁን እኮ የስራ ፊልድ የቀየረው ጥላውን ገሰሰ። ቦምባርሊ እናንተና እኮ እዚያ ስላሉ ማይክል ጃክሰን እና እነ ቱፓክ እዚያ ስላሉ ጥላውን ገሰሰ። ማንስ ነው አሁን ይውልሽ፣ ይሄኛው አሁን ትግሬው ይሄ ማን ነው ሰለሞን ተካልኝ አሁን ሲሄዳሉ ከበትሉ መጀመሪያ ተሰራለት አሉ ጥላሁን ቁርጥ፣ በዚህ በቁርጥ አንድ ኪሎ አንድ ኪሎ ቁርጥ ሰራለት እና ዜሮ ዜሮ መጣወ አንተም ወደኛ ምናምን ሲለው አዎ ገባን እኮ እንግዲህ ገብተናል ምናምን ሲለው ሪያና ለመገላገለ ገላገለ። እንደው እንዴት ነው አንተስ ትዘፍናለህ ሲለው ጉምባር ሊያጨሰልህ ጉምባር ለ በልበል አትሞክረው። እኔ ራሱ ዘፋኝ አይደለም ተብዬ ተባረው ስጋ ቆራችኛለ። አሁን ምን እንደሆነ ታውቂያለሽ? ማነው ሰለሞን ተካል ብርጭ ኳታል ጥሩ አግኝተዋል። እኔ እንዲሁም ያን ማግኘቱ ብዬ ቀጥ ለማንኛውም የአዲስ አበባ ልጅስ እኔ አሁን አንተ ጋ የገባውት መልእክት አለኝ። አንደኛው መልእክቴ ያንተ አድናቂ ነኝ። ሁሌም አንተ የምታወራውን እሰማለሁና እና